ቆይ አንድ ጥያቄ ልጠይቃችሁ። ኖት ለማውጣት ወይም ለመጻፍ ሰዓታት ይፈጅባችኋል አይደል? ይልፋታችሁ ደግሞ ከትንሽ ቀን በኋላ ላልታነቡት ብሎም ደግሞ ለምትረሱት ነገር ነው። እያንዳንዱን ነገር ምንም ሳታስቀሩ ጽፋችሁ ለፈተና ስትቀመጡ፣ ግን እንደዛ ኖት አውጥታችሁ እንዳልጻፋችሁና እንዳላነበባችሁ ጭንቅላታችሁ ባዶ ሲቀር፣ ይህን ስሜት እረዳችኋለሁ። ምክንያቱም በእኔም ስላጋጠመኝ። ግን ለአንድ እውነት ልንገራችሁ፣ አብዛኛው ተማሪ እንዴት አሪፍ ኖት መጻፍ እንዳለበት አያውቁም። ምን ብለው መሰላችሁ የሚያስቡት ብዙ ኖት በመጻፍ ነገሩን የሚረዱ ይመስላችኋል። ነገር ግን ኖት መጻፍ ማለት አንድን ተጽፎ ያለን ነገር ሙሉ በሙሉ ኮፒ ማድረግ አይደለም። ኖት መውሰድ ማለት አንድን ነገር መረዳት ማለት እንጂ። በዚህ ቪዲዮ እንዴት አድርጋችሁ አሪፍ ኖት ማውጣት እንደምችሉና የጻፋችሁትን ኖት ማስታወስ እንዳለባችሁ እያንዳንዱን ነገር በዝርዝር እናያለን። ሶ በዚህ ጊዜ ማስታወሻ ደብተራችሁን አዘጋጁ። ቪዲዮ እንዳለቀ አሪፍ ኖት ስለምትጽፉ ተዘጋጁ። ቪዲዮ በአጠቃላይ በአራት ፓርት የተከፋፈለ ሲሆን እያንዳንዱ ፓርት ደግሞ በደንብ እንድትከታተሉት ይገባል። ምክንያቱም እያንዳንዱ ፓርት እርስ በርሱ የተገናኘ ስለሆነ አራቱም ፓርት በጥሞና እንድትከታተሉኝ፣ እያንዳንዱ ፓርት ደግሞ እየተገበራችሁ በራሳችሁ እየሞከራችሁ እንድትሄዱ እፈልጋለሁ። ቀጥታ ወደ መጀመሪያው ፓርት እንግባ። በመጀመሪያ ስለ ኖት ያለንን አስተሳሰብ ቀድመን መቀየር አለብን። አንድ ማወቅ ያለባችሁ ነገር የእናንተ ኖት የመማሪያ መጽሐፍ ግልባጭ መሆን የለበትም። ኖት መጻፍ ማለት አንድን ቶፒክ መረዳታችንን የምናሳይበት መንገድ እንጂ ታውቃላችሁ፣ አንድ ነገር ቃል በቃል ደጋግማችሁ ስትጽፉ ጭንቅላታችሁ የምትጽፉትን ነገር ላይ ምንም ትኩረት አያደርግም። ጭንቅላታችን የሚያስበው ምን መሰላችሁ? ከመች መች ጨርሳል የሚለውን ነው የሚያስበው። ስለዚህ ምንም ቢሆን እራሱ እናንተ አንድ ነገር ኮፒ በምታደርጉበት ጊዜ ወይም ደግሞ የተጻፈውን ነገር ስገለብጡ እዚህ ጋር ጭንቅላታችሁ ፕሮሰስ የሚያደርገው ነገር የለም ወይም ደግሞ የሚቸገሩ ነገር የለም። ምክንያቱም ኦሬዲ ተጽፏል። ያ ነገር ያን ነገር መገልበስ ስለሆነ ማለት ነው፣ እዚህ ጋር ጭንቅላታችንን አናሰራው። ነገር ግን ቃላቶችን ቀይራችሁ ስጽፉ ቃላቶችን በቃ የምጽፉትን ነገር እናንተ በገባችሁ መንገድ ወይም ደግሞ በተረዳችሁት መንገድ ስጽፉ ያን ኖት ሳመሪ ስታደረጉ ወይም ደግሞ ያን ኖት ኦርጋናይዝ ስታደረጉ ራሱ ማለት ነው ኦርደር ስታያስይዙ ራሱ ጭንቅላታችሁ በዚ ሰት ፕሮሰስ ማድረግ ይጀምራል። በዚያን ጊዜ ደግሞ ነገሩን እየተረዳችሁ ትመጣላችሁ ማለት ነው። ሰው ሁሌም ቢሆን ኖት ከመጻፋችሁ በፊት አንድ ጥያቄ ራሳችሁን ጠይቁ። ለመጻፍ ያሰብኩትን ኖት ተረድቼዋለሁ ወይስ ብላችሁ ጠይቁ። ራሳችሁ ሳትረዱ ብጽፉ ምንም ለውጥ የለውም። ምክንያቱም እየተማራችሁት ወይም ደግሞ እያነበባችሁት ያልገባችሁ ነገር እንዴት ኖት ጽፋችሁ ያ ነገር ሊገባችሁ ይችላል? ስለዚህ ከምንም በላይ ኖት ከመጻፋችሁ በፊት ያንን ቶፒክ መረዳት አለባችሁ ወይም ደግሞ ስለምጽፉት ነገር ማወቅ አለባችሁ። እዚህ ጋር ስታነቡ ስትማሩ ያልገባችሁት ነገር እንዴት ኖት ጽፋችሁ ያንን ኖት አንብባችሁ ለመረዳት ይከብዳል ትንሽ አይደል? ስለዚህ በመጀመሪያ ቶፒኩን ለመረዳት ሞክሩ። የቱኪ ሀሳብ ሜን ፖይንት ምንድን ነው፣ ለማለት የፈለገ የሚለውን ነገር መጀመሪያ ማወቅ አለባችሁ። ከዛ በኋላ ወደ ኖታችሁ ትገባላችሁ ማለት ነው። በፓርት ቱ ላይ ደግሞ የምናገኘው ኖት ለመጻፍ የሚረዱ ሶስት ወርቃማ ህጎች ወይም ደግሞ ስሪ ጎልደን ሩል የሚባሉ አሉ። እነዚህ ሶስቱ ህጎች በጣም ፓወርፉል የሆኑ ናቸው። ኖታችን ላይ በጣም በምንጽፈው መንገድ ላይ ትልቅ የሆነ ተጽዕኖ ማሳደር የሚችሉ መንገዶች ናቸው፣ እነዚህ ህጎች ማለት ነው። የመጀመሪያው ህግ ቢሰሌክቲቭ ይባላል። ኖት መጻፍ ሲባል ሰሌዳ ላይ ያለውን ሙሉ መጻፍ ሳይሆን ወይም ደግሞ መጽሐፍ ላይ ያለው መገልበት ሳይሆን ማተኮር ያለባችሁ ነገር አሉ ለምሳሌ ኖት በምጽፉ ጊዜ ሞር ትኩረት ማድረግ ያለባችሁ ነገሮች አሉ። እዚህ ቢሰሌክቲቭ ስንል የሆነ መምረጥ ያለበት ነገር አለ ማለት ነው። ለምሳሌ ኖት ስጽፉ በብዛት ማተኮር ያለባችሁ ኬወርዶች ላይ ኖት ውስጥ ኬወርዶች ይኖራሉ፣ ፎርሙላዎች ይኖራሉ ወይም ደግሞ ሜን ቶፒክ ወይም ደግሞ ሜን ሴንቴንስ የምንላቸው ያን ነገር ሊገልጹልን የሚችሉ ማለት ነው። እነሱ ላይ ነው ማተኮር ያለብን። ምክንያቱም ይሄ አሰስገሰሱን ዝም ብላችሁ ስጽፉ ነገሩን ከመረዳት ይልቅ በቃ መወዛገብ ነው የሚሆንባችሁ ማለት ነው። ደግሞ አሁን በትምህርት ቤት ላይ መምህሮቻችን በጣም ትልቅ የሆነ አስተዋጽኦ እያደረጉልን ነው። ምክንያቱም መምህሮች ለራሳቸው ተጠበው አንብበው አስበውበት ኖትን ሰሌዳ ላይ የሚጽፉልን ማለት ነው ወይም ደግሞ ፒዲኤፍ የሚልኩልን። ስለዚህ የእነሱን ኖት መጠቀም በጣም አሪፍ ብዬ አስባለሁ ማለት ነው። ምክንያቱም እነሱ ሾርት ኖቱ ነው ከመጽሐፍ የሚያወጡልን። እናንተ ደግሞ የራሳችሁ ኖት ከመጻፍ ማውጣት ከፈለጋችሁ ወይም ከሆነ ከተሰጣችሁ ማቴሪያል ማውጣት ከፈለጋችሁ እንዳልኳችሁ ሰሌክቲቭ የሆኑ ነገሮችን መረጡ። ሄ ፖይንቶችን፣ ዋና ሐሳቦችን ኤግዛምፕሎችን ብቻ መርጣችሁ መጻፍ ነው ያለባችሁ። ምክንያቱም ዝም ብላችሁ ያገኛችሁትን በምጽፉበት ጊዜ ያ ነገር ይሰበሰባል፣ ኮሌክትል ሆኖ ምን ይሆኑ ያወዛግበናል ማለት ነው። ወደ የተመለሰ ለመረዳት ሞክር፣ ራሱ በጣም ብዙ ስለሆነ የመረዳት ፕሮባቢሊቲያችን ይቀንሳል። በጣም እንደዚህ ሴሌክቲቭ የሆኑ ነገሮች፣ የተመረጡ ነገሮች ከኖታችን ውስጥ አውጥተን መጻፍ ያለብን። የመምህራን ኖት ካገኘናቸሁ ኢትስ ደ ቤስት ሌላ ምንም አያስፈልጋችሁ። የእነሱ ኖት መጠቀም ትችላላችሁ ማለት ነው። ሁለተኛው ህግ ደግሞ ዩዝ ዩር አውን ወርድስ ወይም ደግሞ በራሳችሁ ቃል ነገሮችን መተርጎም ወይም ደግሞ ነገሮችን መጻፍ ማለት ነው። እናንተ በተረዳችሁት መንገድ በራሳችሁ አገላለጽ ስትጽፉ ጭንቅላታችሁ ያንን ነገር አንደርስታንድ እንዲያደርግ ስለምታስገድዱት ማለት ነው። ነገሩን የመረዳት አቅማችሁን ያሳድጋችኋል። ለምሳሌ የሆነ አንድ ነገር የተጻፈ ነገር አለ። የሆነ አንድ ሴንቴንስ ሊጻፍ ይችላል። ያንን ነገር እናንተ በገባችሁ መንገድ ማለት ነው አሳጥራችሁ መጻፍ ትችላላችሁ። ለምሳሌ እዚህ ጋር የምታዩት ሴንቴንስ አስ ኤግዛምፕል መውሰድ እንችላለን። ሶስተኛው ህግ ደግሞ ኦርጋናይዝ ቪዥዋል የምንለው ነው። ጭንቅላታችን በተፈጥሮ የሆነ ስትራክቸር የሆነ ነገር የማስታወስ አቅሙ በጣም ከፍተኛ ነው። ዝም ብላችሁ አንድን ነገር በስድ ጽሁፍ ስጽፉ ያንን ነገር ከመረዳት ይልቅ እንዳልኳችሁ መወዛገብ ነው የሚሆንባችሁ። ነገር ግን ኖታችሁን ስጽፉ ስትራክቸር ማድረግ አለባችሁ። እነዚህ ቡሌት ፖይንቶችን፣ አሮዎችን፣ ዲያግራሞችን፣ ማይንድ ማምፖችን በምትጠቀሙ ጊዜ ያንን ነገር ሞር ግልጽ ያደርጉላቸዋል ማለት ነው ሜን ፖይንቶቹ ላይ ቀስ ስታስገቡ ወይም ደግሞ ነጥብ አስቀምጣችሁ ስትጽፉ ሜን ፖይንቱ እኮ ይሄ ነው ብላችሁ ቀጥታው ደግሞ ሜን ፖይንቱ እንድገቡ ያደርጋችኋል። ኤግዛምፕል ሲሆንም እንደዛ ቪዥዋል የሆነ ነገር ለምሳሌ እዚህ ምስሉ ላይ እንደምታዩት ማለት ነው። በቃ ኖታችሁ አጠር አድርጎ ወይም በቡሌት ፖይንት ወይም በቀስ የሚያስረዳላችሁ ነገር መጠቀም አለባችሁ ማለት ነው። ምሳሌ ማየት ትችላላችሁ። እዚህ ስክሪኑ ላይ ያሉ ኖቶችን ማለት ነው እነዚህ ረዥም የሆነን ነገር በዋናነት በጽሁፍ እንደዚህ በጣም የረዘሙ ነገሮችን በዋናና በንዑስ እርስ በከፋፈልን ጊዜ ያን ነገር ሞር እንረዳዋለን ማለት ነው ሞር እኛ ከዚህ በፊት ከምናነበው ይልቅ እነዚህ በምንከፋፈልበት ጊዜ አንድ በምናነብበት ጊዜ ግልጽ ይሆናል ሁለት ደግሞ ቀለል አድርገን ማለት እንደዚህ ያን ያህል ብዙ አይሆንብንም ማለት ነው ስለዚህ እነዚህ ሜን ፖይንቶችን ሳብ ፖይንቶችን መጠቀም አለብን ሞር ቪዥዋል እንዲሆን ማለት ነው ሙር እንዲ እስትራክቸር ሆኖ ወይም ደግሞ የሚያወዛግም ነገር እንዳይሆን በቃ ስትራክቸርን የጠበቀ ኖት እንዲሆን ይረዳናል ማለት ነው። ፓርት ፎር ላይ ደግሞ የምናየው በጣም አሪፍ የተባሉ ይሁን ኖት የምንይዘባቸው መንገዶች ናቸው። እናንተ በምትማሩበት ደብተሮች ላይ እንዴት እነዛ ዘዴዎችን ተጠቅማችሁ ኖት መጻፍ እንደምንችሉ አሁን በመቀጠል እናያለን ማለት ነው። እነዚህ የተመረጡ ኖት የአያያዝ ዘዴዎች ማንም ሰው ፐርፌክት ሊሆን ባይችልም ግን እነዚህ ዘዴዎችን መጠቀም ይችላል። የራሱን የኖት አያያዝ ስታይል ወይም ደግሞ ኖት አያያዝ መንገዱ መቀየር የሚፈልግ ሰው ማንም ሰው እነዚህን አፕላይ ቢያደርግ በጣም ትልቅ ለውጥ የማየት ፕሮባብሊቲ ያለው ማለት ነው። የመጀመሪያው ዘኮርኔል ሜቶድ ይባላል። የኮርኔል ሜቶድ የምንለው መጀመሪያ ሉካችን አላ አንድ ገጻችንን በሶስት ክፍል እንከፋፍሏለን። አንድ መስመር ወደ ታች እና አንድ መስመር ደግሞ በታች ወደ ጎን ማለት ነው። በዚህን ጊዜ ሶስት ፓርቲ ይኖረናል። እዚህ የምንማርበት ደብተር ላይ ሶስት ፓርቲ ይኖራል ማለት ነው ኖት የምንጽፍበት ደብተር ላይ። ከዛ በመጀመሪያ በኩል የምናደርገው ምንድን ነው፣ ጥያቄ ካለን ወይም ደግሞ ኬ ወርዶች ካሉ ኬ ቴርሞች ካሉ ትንሽ ኮንፊዩዝ የሚያደርጉ ጥያቄዎች ካሉ በዚህ በግራ በኩል ባለው እናስቀምጣለን ማለት ነው። ከዛ በቀኝ በኩል ደግሞ የምንጽፈው ምንድነው? ሜን ሜን ፖይንቶችን ማለት ነው። ሜን ኖቶችን የምንጽፈው በቀኝ በኩል ባሉበት ዝርዝር ነገሮችን ኤግዛምፕሎችን ምናምን የምንጽፈው በቀኝ በኩል እታች ላይ፣ ወይም ደግሞ በታች በተም ላይ የምናገኘው ደግሞ ሳማሪ ነው የምናደርገው። ላይ የጻፍነው ኖት ሳማሪ ነው የምናደርገው ማለት ነው። በቀላሉ ይዘ ኮርኔል መተድ የምንለው ላይክ ይሄ ነው ማለት ነው። እዚህ ጋር በአንድ በኩል ጥያቄዎች ሜን ቴርሞች አሉ ፖይንቶች አሉ ኖርማል ትክክለኛው ኖት አለ፣ በታች ደግሞ ሳመሪ አለ ማለት ነው። ይሄ በጣም አሪፍ የሆነ የኖት አያያዝ እንደሆነ በብዙ ተማሪዎች የተመሰከረለት ዘዴ ነው። ይህንንም ዘዴ ሞክሩ ማለት ነው። ይህን ዘዴ ሞክሩ ለመጻፍ በሱ እስኪ ለውጣሉ የለ የሚለውን ነገር መረዳት ትችላላችሁ። መሆር እኛ ጋር አልተለመደም አይደለ። በምንማርበት ደብተር ላይ ራንደም ባለው መስመር ነው አለምንጽፈው። ነገር ግን እስቲ እንደዚህ አስምራችሁ ሞክሮ ማለት ነው። ሁለተኛው ሜትር ደግሞ ዘ ማፒንግ ሜትር ይባላል፣ ወይም ደግሞ ብዙም ጊዜ ማይንድ ማፕ ብለን ነው የምንጠራው። ማይንድ ማፕም ያው ሲምፕል ነው። በራሳችሁ በደብተራችን መተግበር እንችላለን። በመጀመሪያ ደብተራችንን እናውጣና ያው አንድ ገጽ አለ አይደለ። አንድ ገጽ ከመረጥን በኋላ ሜን ፖይንት ወይም ደግሞ ዋና ርዕሱን መሀል ላይ እንጽፏዋለን ማለት ነው። መሀል ላይ ከጻፍም በኋላ ብራንች እያወጣን ወይም ደግሞ ቀስ እያወጣን ሳብ ፖይንቶችን ከዛ በኋላ ያሉትን እንጽፋለን ማለት ነው። ግን ሄዶ ሁሉንም በአንድ እንትን እናገናኘዋለን ማለት ነው። መሀል ላይ ያለው ፖይንት የሁሉም መሰረት ነው የሚሆነው። መሀል ላይ ትክክለኛ ርዕሱ ወይም ደግሞ ሜን ርዕሱ ይኖራል። ከዛ እሱን ተከትሎ ደግሞ በቀስት እየከፋፈለን ብራንች እያወጣን ብራንች እያወጣን እንሄዳለን ማለት ነው። ይሄ ማፒንግ ማይንድ ማፒንግ ሜተር የምንለው ሞር ነገሮችን በአጭር ጽፈን እነሱን ለማስታወስ በጣም የሚረዳን ዘዴ ነው። እሱንም እንድትሞክሩ ጠይቃቸዋለሁ ወይም ደግሞ ጋብዛቸዋለሁ። ሞክሩት ስ ሞክሩት አይከፋም። በጣም አሪፍ የሆነ ዘዴ ነው። እኔ ነገሮችን ሳመሪ አድርጌ ወይም ደግሞ ነገሮችን ማስታወስ ካለብኝ ፈተና ከቀረበብኝ በጣም ብዙ ጊዜ ዘ ማፒንግ ሜተር ነው የምጠቀመው ማለት ነው። በሶስተኛ ደረጃ የምናገኘው ደግሞ ዘ አውትላይን ሜተር ነው። ዘ አውትላይን ሜተር የምንለው በጣም ቤስት የሆነ ሜትር ነው። እዚህ ምስሉ ላይ እንደምታወቅ፣ ይሄ በአውትላይን ሜተር የተጻፈ ኖት ነው ማለት ነው። ለምሳሌ መጀመሪያ ላይ ርዕሱን እንጽፋለን። ከዛ በኋላ በርዕሱ ያሉ ዋና ዋና ነገሮችን በፖይንት እናስቀምጣለን ማለት ነው። እዚህ ጋር ነገሮችን በዝርዝር መጻፍ አይጠበቅብንም ወይም ደግሞ አንድ ነገር ዲፊኒሽን ብለን ይሄ ይሄ ብለን አንጽፍም በአውትላይን ሜተር ጊዜ ማለት ነው። አሁን ለምሳሌ የሪቮሉሽን ኮውዝ ሂስትሪ ላይ መጻፍ ብንፈልግ ኮውዝ ኦፍ ሪቮሉሽን ወይም ደግሞ ብለን በቃ የሆነ አንድ ፖይንት ከጻፍን በኋላ በዛ በታች ሜን ፖይንቶችን ብቻ ነው የምናስቀምጠው ማለት ነው። አስ ኤግዛምፕል እዚህ ስክሪኑ ላይ ያለውን ነገር ማየት ትችላላችሁ ማለት ነው። እስቲ እነዚህ ሶስቱን ሜተዶችን ሞክሯቸውና የቱን ለእናንተ ሞር ኢፌክቲቭ እንደሆነ ከዛ በኋላ ታሳውቁኛላችሁ ማለት ነው። የመጨረሻው ፓርታችን የሚሆኑ ደግሞ እነዚህ እስካሁን ድረስ የመጻፍ መንገዶችን ኖት የምንወስድባቸው መንገዶችን ስለ ኖት ያለውን ነገር አውርተናል፣ አደለ? በመጨረሻ ደረጃ ደግሞ የምናገኘው እነዚህ የጻፍናቸው ናቸው ኖቶችን እንዴት ማስታወስ እንችላለን የሚለውን ነገር እናያለን። በመጀመሪያ ኖቶችን ስንጽፍ ከለሮችን ብንጠቀም በጣም አሪፍ ነው። ኖታችሁ ውስጥ በአብዛኛው ጊዜ የሚመክራችሁ ሁለት አይነት ከለር ቢሆን አሪፍ ነው። ቀይና ሰማያዊ ማለት ነው። ቀዩን የምንጠቀሙ ለርዕሶችና ፖይንት ለማስቀመጥ ወይም ደግሞ ሜን ፖይንት የምንላቸውን ለማስመር እነዚህ ቀዮች ቀይ ከለሮችን ተጠቅመን ሰማያዊም ደግሞ ላይክ ኖት ለመጻፍ መጠቀም እንችላለን ማለት ነው። እነዚህ የተለያዩ ከለሮችን በምንቀላቅልበት ጊዜ ቤቱ ከለር ምን እንደተጻፈ እናውቃለን። አሁን በቀይ እስክሪብቶ የምንጽፋቸው እነዚህ እንትኖች ርዕሶችን ከሆነ በቃ ቀይ ቀለም ባየን ቁጥር እርሱ እንደሆነ እንረዳዋለን ማለት ነው። ሰማያዊን ደግሞ እንደዛው ልክ እንደዛው ከለሮችን ሌላ ተጨማሪ ከለሮችን መጠቀም ትችላላችሁ። ነገር ግን እነዚህ ከለሮች ኖታችንን እንድናስታውስ በጣም እንደሚረዱን ዘርፉ ያሉት ምሁራን ይናገራሉ ማለት ነው። ሌላኛው ደግሞ አድ ሲምቦል እንደ አብሪቪዬሽን። ኖታችን በምንጽፍበት ጊዜ የተለያዩ ሲምቦሎችን ብንጠቀም አሪፍ ነው። ቀስት ኮከብ ምናምን ብንጠቀም አሪፍ ነው። ምክንያቱም ሜን ፖይንቶችን በቀስት ብንለያያቸው ወይም ደግሞ ሜን ፖይንት የምንላቸውን በኮከብ ብናስቀምጥ ምናምን እነዚህ ሲምቦሎች በጣም ትልቅ የሆነ ኖታችንን የማስታወስ ቻንሳችን ይጨምራሉ ማለት ነው። ሌላኛው ደግሞ አብሪቬሽኑ አብሪቬሽኖች ኖታችን እንዳይንዛዙ ያደርጉልናል። ምክንያቱም ነገሮችን አጠራ አድርገን የምንጽፈው አንድ ነገር አንዛዝተን ከምንጽፍ አብሪቬሽኖችን በምንጠቀምበት ጊዜ ያንን ነገር የማስታወስ አቅማችን ይጨምራል ማለት ነው። ሌላኛው ደግሞ ኖታችን በምንጽፍበት ጊዜ ሁሌም ወደ ሌላ ገጽ ከመሄዳችን በፊት የተወሰነ ስፔስ ማስቀረት አለብን። ምክንያቱም ተመልሰን በምናነብበት ጊዜ መጨመሪያ ያለበት ነገር ልናገኝ እንችላለን። እሱን እዛው ባስቀረነው ልክ ላይ እንጽፋለን። ወይም ደግሞ ሞር ያልገባችሁ ነገር ሆኖ ከሌላ ምንጮች ወስዳችሁ መጻፍ ከፈለጋችሁ ይሄ ክፍት የተዋቹበት ቦታ መጠቀም ትችላላችሁ ማለት ነው። ሌላኛው ደግሞ ኖታችንን እንድናስታውስ ከሚያደርጉ ዘዴዎች መካከል ሳመራይዝ ማድረግ ነው። ኖታችን መጀመሪያ የጻፍነው ኖት በቃ ሳመራይዝ ማድረግ ማለት ነው። አጠቃለን በአጭሩ ያንን ነገር ሳመራይዝ አድርገን በምንጽፍበት ጊዜ ኖታችን የመረዳት ቻንሳችን መቶ ፐርሰንት ይጨምራል ማለት ነው። አይ ቲንክ ይሄ ቪዲዮ በጣም እንደረዳችሁ ተስፋ አድርጋለሁ። ምክንያቱም ስለ ኖት ከዚህ በፊት ያላችሁን አስተሳሰብ እንደቀየረ እስካሁን ድረስ እንዴት እንደምታስቡ እና አሁን ላይ ደግሞ ከቪዲዮ በኋላ ደግሞ ምን እንደተረዳችሁ በጣም ልዩነት እንዳለ በጣም ተስፋ አደርጋለሁ። እንደተለመደው ይሄን ቪዲዮ ለልጅ ለልጆች ፕሊስ እንዲደርሳቸው ሼር አድርጉ። ቪዲዮ ደግሞ ከተመቻችሁ ቪዲዮ እንደተለመደ ላይክ፣ ቻናሉን ደግሞ ሳብስክራይብ አድርጉ። በቀጣይ ቪዲዮ ደግሞ እንዲሰራላቸው የምትፈልጉትን ነገር እንደተለመደ ኮመንት ላይ ጻፉልኝ። ምክንያቱም የእናንተ ፍላጎት ነው እዚህ ጋር እኔ በራሴ ፍላጎት ከምጽፈው ይልቅ እናንተ የምትሰጡኝ አስተያየት በጣም ነው ደስ የሚለኝ። ብዙዎቻችሁ በኮመንት ላይ አሪፍ አሪፍ የሆነ ፊድባክ እየሰጣችሁ ነው፣ በርታ እያላችሁኝ ነው። ለሁላችሁም ቤተሰቦች በጣም አመሰግናለሁ። ቻናል ላይ ደግሞ ለብዙ ተማሪዎች ይደርስ ዘንድ፣ ብዙዎች ደግሞ ይጠቀሙ ዘንድ እባካችሁን ሳብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ። በእናንተ ተማመናለሁ። በቀጣይ ቪዲዮ እስከምንገናኝ ደግሞ በሰላም ቆዩልኝ።